አህጉረ አፍሪካ የጤና ስርዓቷን ለማሻሻል በምታደርገው ጥረት ውስጥ ከፍተኛ የሆነ የቀዶ ሕክምና ባለሙያዎች እንዲኖራት ያስፈልጋል። አህጉሪቱ እንደ አውሮፓውያን አቆጣጠር በ2030 የሚያስፈልጋት 6 ሚሊዮን የቀዶ ሕክምና ባለሙያ ቢሆንም አገልግሎት ፈላጊዎችን ተደራሽ ለማድረግ የሚያስችል አቅም መፍጠር ግን አትችልም ይላል የዓለም ጤና ድርጅት ንቢያ። ይህም አፍሪካ ከዓለም የጤና ስርዓት እድገት ጋር በእኩል እንድትጓዝ የሚያስችላት አይደለም። ቀዶ ሕክምና አንደኛ ነገር ጥሩነቱ የሰውን ልጅ ካለበት የህመም ቋት ውስጥ በኦፕሬሽን በኩል የመቅረፍ ህክምና የምንለው ነው። ነገር ግን ደግሞ ይህ ስንል ሁሉም ነገሮች የሚያስፈልጉት ነገሮች አሉ። አንደኛው በቂ የሰው ኃይል፣ ሁለተኛው ትክክለኛ የህክምና ቁሳቁሶች፣ ሶስተኛ ትክክለኛ የሆነ የመስሪያ ቦታዎች ናቸው። ሶ እንደ አፍሪካ ስናስበው አንፎርችኔትሊ ወይም አጋጣሚ ሆኖ ሶስቱም በበቂ ደረጃ የለንም። ለዚህም ምክንያቶች አሉት። አንደኛውና ዋናው ተብሎ የሚታሰበው ከኢኮኖሚ አንጻር ነው። ኢኮኖሚ ለማስተማርም፣ እቃዎችንም ለመግዛት፣ አቬልም ለማድረግ አስፈላጊ ሆኖ የምናገኘው ነገር ስለሆነ እነዚህ ተግዳሮቶች የምንሰራውን ሰርቪስ አንደኛ ሴፍ በሆነ በቂ በሆነ አድሬስ ለማድረግ እንዳንችል አድርጎናል። የአፍሪካን አፋጣኝ የቀዶ ሕክምና ችግሮችን ለመፍታት ደግሞ ትብብሮችን መመስረት አስፈላጊ አድርገዋል። ባለፉት ጥቂት ዓመታት በአፍሪካ የጤና ስርዓቶች በተለይም ከቀዶ ሕክምና ጋር የተያያዙ ችግሮች ላይ መፍትሄ ለመስጠት የሚመክረው የፓን አፍሪካ ሰርጂካል የጤና አጠባበቅ ፎረም ይገኝበታል። የተጀመረው 2024 ነው። ኮንፈረንሱን ያደረግነው ሩዋንዳ ነው፣ ኪጋሊ በሩዋንዳ ያሉት የጤና ጥበቃ ሚኒስትር ሚኒስትር ሳባን ሻምፒዮን አድርገውት ስብሰባውን፣ ሁለት ዓመት እዛ ነው የተደረገው። ሶስተኛው አዲስ አበባ ላይ ግብርት ሚኒስትር ዶክተር መቅደስ ናቸው ይህን ፋሲሊቴት ያደርጉት። እንደ አፍሪካ በጋራ ሆነን አንድ ላይ ሆነን እንዴት በተለይ በቀዶ ጥገና ችግር ምክንያት ህይወታቸውን ለሚጠፋው በጣም ብዙ ችግር የሚዳረጉትን ሰዎች በጋራ እንዴት እናክም። ለምሳሌ ሂዩማን ሪሶርስ ላይ የሰው ኃይል ላይ እንዴት በጋራ እንስራ። ሁለተኛ ደግሞ ኢንፍራስትራክቸር ላይ በተለይ ለዚህ የሚያስፈልጉትን ሆስፒታሎቻችን ጤና ጣቢያም ሁሉም ቦታ ላይ የተሻለ እንዲሆኑ እና ሰዎቹን ለማከም እንዲመቹ ለማድረግ በጋራ እንዴት እናቀድና እንስራ ነው። ሶስተኛው ኢኩፕመንትና ሜዲካል ሰፕላዮች ናቸው። ለዚህ የሚያስፈልጉት የህክምና እቃዎች፣ ግብዓቶች፣ መድኃኒቶቹን በጋራ ሆነን በጋራ በማዋየት የጋራ መፍትሄ እንዴት እናምጣ የሚል ሀሳብ ነው ያለው። በአፍሪካ መሰረታዊ መስፈርትን ያሟሉ የጤና አጠባበቅ ስራዎች እንደሚያስፈልጉ ያነሱት የፎረሙ ተሳታፊ ሀገራት ተወካዮች የሰርጅ ካል ጤና አጠባበቅን ለማሳደግ በቅድና ፖሊሶች ላይ የተመሰረቱ ግዴታዎችን መንግስታት ሊወጡም እንደሚገባ ያነሳሉ። የአፍሪካ የጤና ስርዓት በተለይም የቀዶ ጥገና አገልግሎት አቅርቦት ከግብአትና የፋይናንስ እጥረት ጋር ተያይዞ ከፍተኛ ችግር ይጋፈጣል። ይህንን ችግር ለመፍታት የዚህ አይነት መድረኮች ወሳኝ ሚና እንደሚጫወቱ እናምናለን። በዚህ መድረክ ውስጥ የትብብር ግንኙነቶችን በማጠናከር ላይ ማተኮር ያስፈልጋል። ይህ ትብብር የቀዶ ጥገና አገልግሎትን ከማሻሻል ባለፈ ለጠቅላላው የጤና ሥርዓት መሻሻል ከፍተኛ አስተዋጽኦ ያደርጋል። መንግስታት የላቀ ሚና ይጫወታሉ። ይህም እንደዚህ ያሉ የጤና አገልግሎቶች ተደራሽ ለማድረግ የሚያስችል ምቹ ሁኔታ መፍጠርን ይጠይቃል። ይህንንም በገንዘብ ድጋፍ፣ በስልጠናና በሰራተኞች ቅጥር አቅም በማጎልበት ማሳካት ይቻላል። እንደዚህ አይነት ፎረሞች ዋናው ዓላማ ፖሊሲ ዶኩመንት ዴቨሎፕ ማድረግ ነው። ምክንያቱም ኢንጌጅ የምታደርገው ሰዎች ሀየር ኦፊሻልስ ናቸው። ዋናው ችግሩ ይመለከታቸዋል የምንላቸው ናቸው ሚኒስትሪ ኦፍ ሄልዝ አለ የተለያየ ሀገሮች የተለያየ ሀገሮች የሶሳይቲ ሊደሮች አሉ እነዚህ ናቸው እንግዲህ ለኮሚኒቲ ወርዶ መሆን ያለበትን ነገር ዴቨሎፕ የሚያደርጉት እዚህ ጋር ተስማምተሽ የወጣሽውን ነገር በፖሊሲ ዴቨሎፕመንት ዴቨሎፕ ብታደርጊ ለቼንጅ ኢዚ ይሆናል ፎረሙ በሀገራት መካከል ያሉ ልምዶችንና አቅሞችን ማጋራትን ትኩረት ቢያደርግም በአህጉራዊና ዓለም አቀፋዊ ተቋማት በኩል ትኩረት እንደሚያስፈልገው ነው የተነሳው። አፍሪካ ዩኒየን ይሄን ነገር ኢንዶርስ ቢያደረገው ይሄን ነገር በአፍሪካ ዩኒየን ጥላ ስር ቢወድቅና ስብሰባው የሚጠራው ኮንፈረንሱ የሚጠራው በአፍሪካ ዩኒየን ስር ቢሆን አፍሪካ ሀገሮቹ ያለምንም ከልካይ ያለምንም ኢንፍሉዌንስ ያለምንም የሚከለክላቸው ነገር ችግሮቻቸውን በሰላም አውርተው ኦፕንሊ አውርተው ያላቸውን ሪሶርስ ተካፍለው ኮመን ሶሉሽን ይፈልጋሉ። ፎረሙ ዛሬን ጨምሮ ለተከታታይ ሶስት ቀናት የሚቆይ ሲሆን ኢትዮጵያ ከአፍሪካ ህብረት ከአፍሪካ ሲዲሲ እና ከፓን አፍሪካም ሰርጂካል ጤና አጠባበቅ ጋር በመተባበር አዘጋጅተዋለች።